በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች፣ በዚህ ዕለት በእግዚአብሔር ፈቃድ ይሄ የአራተኛው ማት ፋውንዴሽን አለመሞላት ወላት ብዙ ህሊናችንን ሲያቆስል እና ሲያሳቅቀን የቆየ ነበረ። ግማሹ ከመሬቱ ቢሞላም ወደ ላይ ያለው ደግሞ ገና ስለነበረ በዛሬው ዕለት ኃይለ ገብርኤል በመጽሐፍ ስማቸው በመጽሐፍ ስማቸው ኃይለ ገብርኤል እና ወልደ አረጋዊ እግዚአብሔር ያመለከታቸው ካሁን በፊትም በተደጋጋሚ ይኸው ዛሬ አራተኛው ማት ፋውንዴሽን እስከሚሞላ ድረስ በሶስቱ በዋናነት በአራቱም ላይ የነሱ አሻራ ያለበት ሲሆን ዛሬ ደግሞ ከመቶ ሃያ ሜትር ኪዩብ በላይ የሚሆነውን ሊሞሉልን እንዲሁም እየተሞላ ነው በምታዩት ማሽን። ይህኛው ሹተሩ በጣም በከፍተኛ ደረጃ ከፍተኛ ወጪ የሚጠይቅ ሲሆን ይህኛውም ደግሞ መኪኖቹ እያንዳንዳቸው ከ16 17 አካባቢ መኪና ይሆናል። በሜትር ኩብ እነሱ ይታወቃሉ። ይህን መኪና ነው እንግዲህ እየተመላለሱ በዛሬ ሁለት እየሞሉ ያለው። ይሄ ብቻ አይደለም ወደፊትም ቀደም ሲልም እያሟሉልን በመሆኑ እግዚአብሔር ቤተሰቦቻቸውን እንዲባርክላቸው፣ ይህንን ሚዲያ የምትመለከቱ ሁሉ እንድትመርቁልን እንድታመሰግኑልን እንፈልጋለን። በእርግጥ በዛሬው ዕለት ይሄ የተሞላው የህንፃ አሰሪ ኮሚቴው በከፈለው ሂሳብ ማለትም ኦፒሲ የሚባለውን ስሚንቶ ዱቄቱ ቀጥታ ወደ ፋብሪካ እንዲገባ የ600 ኩንታል መጠን ያለውን ወደ ፋብሪካ በማስገባት ደብሩ የገዛ ሲሆን ይህንን ዱቄቱን የገዛ ሲሆን እነሱ ደግሞ የሚደረገውን ኬሚካል ጨምረው በመኪና አመላልሰው ሹተሩን አቅርበው ይህንን አሸዋ፣ ጠጠር ጨምረው በአጠቃላይ የኮንክሪቱን ደረጃ ጠብቀው ለዚህ የተመጠነለት መጠን አለ፣ ልኬት አለው ያን አስተካክለው ነው በዛሬው እለት እየሞሉልን ያለውና ስድስት 600 ኩንታሉን ወደ ዱቄት ተቀይሮ በዱቄትነቱ መጥቶ ነው እየተሞላ ያለው። ይኸው ከምትመለከቱት በዛ ሰራተኞቹ ቦታ ላይ ወደ ታች ያለው ከፍተኛ ርዝመት አለው። ከ12 ሜትር በላይ ነው ርቀቱ። በተለይ አራተኛው ረጅም ስለሆነ ረጅም ነው እንትኑ ሌሎቹ አጠራጠር ያሉ ናቸው። ይሄ ግን በጣም ወደ ታች ዝቅ ያለ መሬት ስለሆነ ብዙ ኮንክሪት የሚፈጅ ነውና ዞሮ ዞሮ ግን እግዚአብሔር ፈቅዶ ይህ የአራተኛው ማት ፋውንዴሽን እንደ ሌሎቹ እኩል ላይ ደረሰ ማለት ነው። ከዚህ በኋላ የሚጠብቀው እንደ አራቱ ይወጣል እንጂ የተናጠል ሌላ ችግር የለም ማለት ነው። ተስተካክሎልናል። እግዚአብሔር ይመስገን። የደከሙትን ሁሉ እግዚአብሔር እንዲባርክልን በጸሎታችሁ እንድታስቡልን እነዚህን ሰዎች ኃይለ ገብርኤል ወልደ አረጋዊ ቤተሰቦቻቸው፣ ስራቸው፣ ድርጅታቸው እንዲባረክ በዚህ በረከት እንዲያገኙ እንድትመርቁልን አደራ ለማለት እፈልጋለሁ። ክብር ምስጋና ለአምላካችን ይሁን። በሰላም ደግሞ ተፈጽሞ የምታዩትን ከዚህ የበለጠ ተሰርቶ ደግሞ ጥሩ ውጤት እንድናገኝ አምላካችን ይፍቀድልን በሰላም ይህንን ስላየንም አምላካችን ክብር ምስጋና ያድረሰው፣ ይቆየን ለዘላለሙ አሜን። በተጨማሪ ይህንን የምታዩትን የአራተኛው ማት ፋውንዴሽን የመጀመሪያው ሙሌት ተደርጓል። በአጠቃላይ ግን ከዚህ በኋላ ይህ የሚታየው ሙሌት አራቱም በአንድነት እጉልላቱ የሚደርሰውን ማድረስ እንጂ ሌሎቹ ስላቦች አራቱም ተፈጽመዋል። ሌሎች የመስኮት ስራዎችን በሚሰጠው ዲዛይን በጥርብ ድንጋይ ይሁን በሸክላ ይሁን የሚለው በባለሙያዎቹ እየተጠበቀ ሲሆን፣ እሱ ተሰርቶ እስከሚያልቅ እሱ እየተጠበቀ ነው። የመቅደሱ ስራ በሮች፣ ምኖች ነው የሚቀረው። እንደሚታዩት ፊትለፊት የመቅደሱ ስራ ይታያል። ይህኛውም አራቱ ምኖች ከሚባሉት ይህንን ልብስ አድርጎ እጉልላቱ የሚደርስ ነው ማለት ነው። ይህ ሁሉ የሆነው እንግዲህ በካፒታል ሆቴል በኔክሰስ ሆቴል በሌሎች በየድንኳን በግቢ በሚደረገው የገቢ ማሰባ መርሃ ግብሮች፣ በአውደ ምሕረት ምዕመናኑ እንደገና፣ በቴሌግራም ግሩፑ በአጠቃላይ፣ በቲክቶክ እና በዩቲዩብ በምታዩት ሚዲያውን እያያችሁ በሚያዩት ምዕመናን እያዩ ይህንን ጉዳይ ገንዘባቸውን እየሰጡ ማቴሪያል እያመጡ እዚህ አድርሰውልናል። ከዚህ የበለጠ ደግሞ ፍጻሜ እንዲያገኝ እንደ አሁኑ ካሁኑም በበለጠ ፍጻሜ እንዲያገኝ የሁሉንም ሰው ትብብር ይጠይቃል ይጠየቃል። ሁልጊዜ የሚታወቅ ስለሆነ ለማለት ነው። የስራ ውጤት የተደከመው የተሰጠው ገንዘብ የተሰጠው ማቴሪያል የገባው ምን እንደሆነ ለማየት ተጨባጭ ማስረጃ ስለሆነ፣ አሁንም ምእመናን የተከበራቸው የክርስቶስ ቤተሰቦች በአጠቃላይ ካህናትም በአጠቃላይ ሕዝበ ክርስቲያኑ ይህንን በሩቅም በዚህ አካባቢ ይህ አካባቢ አንድ ጉዳይ ልገልጽላቸው የምፈልገው በብዛት ሰሚት መድኃኔዓለም ቤተ ክርስቲያን ሲባል በአብዛኛው ችግር የሌለበት የተሟላ ሁኔታ እንዳለ ይነገራል። ግን ተጨባጩ ሁኔታ ከዚህ ወጣ ያለ ነው። ተጠግቶ መረዳት እንጂ ብዙ ጊዜ በስም የከበረ ሆኖብን ሌሎች ምእመናን ቀረብ ብለው ባለማወቃቸው ባለማየታቸው በስም አካባቢውን በማየት ብቻ ሀብት ገንዘብ፣ ማቴሪያሉ ሁሉ የተሟላ መስሎ የሚታያቸው አሉ። ከትንንሹ እስከ ትልቁ ግን ችግሮች ስላሉ ቀርባችሁ እያያችሁ ተጨባጩን ነገር እያወቃችሁ እየተረዳችሁ ይህንን እገዛችሁን እንድታደርጉልን በማመን በማሳመን የተጨበጠውን ነገር በማወቅ እንድታግዙን ያስፈልጋል። ይህንንም አደራ ለማለት እፈልጋለሁ። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ይስጥልን። እግዚአብሔር ያክብርልን።